አብርሽና ሩታዬ እንግዲህ በዱባይ ላይ ዘና ፈታ እያሉ ሰርጋቸውን እያከበሩ ይገኛል ማለት ነው። በጣም ደስ የሚሉ ሙሽሮች ሆነው አይተናቸዋል። እንግዲህ አላህ ያስመርላቸው፣ ያማረ እየሰመረ ደስ የሚል ትዳር የሚወዱ የሚከብዱ እያድርጋቸው ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካትሁ። ውድና የተከበራችሁ የተወደዳችሁ ውድ ቤተሰቦች እንደምን አላችሁልኝ? ከእኔ ካሁሉ ሰላም ነው አልሐምዱሊላህ። በያላችሁበት አላህ ይጠብቃችሁ ይጠብቀን፣ አገራችንን ሰላም፣ ፍቅር፣ አንድነት እያሰማን ማለት ነው። ዛሬ እንግዲህ በነ ሩታዬ ብቅ ብያ ያለሁ ማለት ነው። ሩታና አብርሽ እንግዲህ በዱባይ ላይ ሰርጋቸውን እያካሄዱ ይገኛሉ። በጣም ደስ በሚል መልኩ እንግዲህ መሻአላ ብለናል። የሰው ደስታ የሚያስደስታችሁ እንግዲህ መብሩክ በሏቸው ማለት ነው። እንግዲህ ሙሽሮችን አዲሶቹን ሙሽሮች የሚወልዱ የሚከብዱ ያደርጋቸው እንግዲህ እና እንግዲህ እነዚህ ሙሽሮች ብዙ ውጣ ውረድን አሳልፈዋል ላለሁኝ ለሌሎችም ተምሳሌት የሚሆኑ ጥንዶች ናቸው ብዬ አስባለሁ። ምክንያቱም ብዙ ነገር አሳልፈዋል። አንዴ ሲጣሉ፣ አንዴ ሲታረቁ፣ አሁን ግን ትክክለኛው ቦታ ሁለታቸውም ተገኝተዋል ማለት ነው። በጣም ደስ የሚል ነው እንግዲህ ቤተሰቦቻቸው እንዲሁም አድናቂዎቻቸው በጣም ደስ በሚል መልኩ እያከበሩላቸው ሚዲያውን አጥለቅልቀውት ይገኛል ማለት ነው። እናም የሰማውዴድ ይስጠን ነው የሚባለው እነዚህ ልጆች እንግዲህ በሚያቀርባቸው በቪዲዮዎቻቸው ለሰው ያላቸው ክብር ነው እንደዚህ ሰውን ሕዝብን የሳበው ማለት ነው እና ብዙ ነገራቸው የሚያስተምር ነገር አለው ብዬ አስባለሁኝ። ሁለታቸውም ተስፋ ባለመቁረጥ የሰው ወሬ ሳይሰሙ ዝት ደርሰዋል። በጣም ደስ የሚል ነገር ነው እና ህዝቡም ልብ ለመግባት የቻሉት እንግዲህ በመከባበር እንዲሁም ጥሩ ጥሩ ነገር በማስተላለፍ ይመስለኛል ማለት ነው። እንደ እኔ አብርሽ እንግዲህ ለሰው ያለው ክብር በጣም ላቅ ያለ ነው ማለት ነው። በጣም ጥሩ ልጅ ነው። እንግዲህ ካአላህ ይጨምርለት እሷንም እንደዚሁ ሩታዬን ማለት ነው። እና በዱባይ ላይ እንግዲህ እየቀወጡት ይገኛሉ። እንግዲህ ማርያም ቀመሞችም አብረው አብረዋሉ። በጣም ደስ ይላል ማለት ነው። እንግዲህ ዱባዮች አብረው እስክሳሁን እየቀወጡት ይገኛሉ ማለት ነው። መብሩክ ብለናል እንግዲህ እኛም ደስ ብሎናል፣ እሳቸው ደስ ስላላቸው የሚወልዱ እንግዲህ የሚከብዱ አለ ያደርጋቸው ብዬ እላለሁኝ። ለካ ተብዙ ውጣ ውረድ በኋላ እንዲሁም ደስታ አለ ማለት ነው። ለሌላውም ሰው ማስተማሪያ ይሆናል ብዬ አስባለሁ። አንዳንድ ሰው አሁን በትንሽ ነገር ተስፋ ይቆርጣል። ምንም ተስፋ የለ ብሎ ያስባል ማለት ነው። ነገር ግን ሁሉም ነገር አልፎ ደስታ እንደሚመጣ ማወቅ አለብና፣ አሁን እነዚህ ልጆች በጣም በብዙ ነገር ወደ ተስፋ መቁረጡ እየሄዱ ነበር ማለት ነው። አሁን ግን ያው ለትዳር በቅተዋል። እንግዲህ በጣም ደስ የሚል ነገር ነው እና እንግዲህ ደግሞ ተዱባይ ሲመለሱ ደግሞ በሀገራቸው ላይ ከቤተሰቦቻቸው ጋር ደግሞ እንደዚሁ ዘና ፈታ የሚሉ ያድርጋቸው፣ በሰላም ይመለሱ ነው የምንለው እንግዲህ በጣም ደስ ብሎናል። የሚዲያው ድምቀቶች ናቸው። በጣም አሪፍ ጥንዶች ናቸው። የሰብ ደስታ የሚያስደስታችሁ እንግዲህ ደስታቸውን ግለጡላቸው የሚወልዱ ያድርጋቸው። እንግዲህ እንግዲህ የማርያም ቅመሞችም በደስታቸው ምክንያት ያው ለሩታዬ ወርቅ ገዝተውላታል ብለዋል እንግዲህ ያን እንግዲህ ፍቅራቸውን ለመግለጽ ይመስለኛል እና ያው ለማንኛውም ደስታችሁ ደስታዬ ነው። የመቻቸው ምች ይበላችሁ እላለሁኝ። ሩታዬ የእኔ ቆንጆ በጣም አምሮብሻል፣ ውብ ሙሽራ ሆነሻል ማለት ነው። እንዲሁም አብርሃም ወንድማችን፣ ሁለታችሁም አምሮባችኋል። መብሩክ መብሩክ ብያለሁኝ። ያማረ ትዳር ያድርግላችሁ። እንግዲህ ወልዳችሁ ደግሞ የምትስሙ ያድርጋችሁ ማለት ነው። በጣም ደስ የሚሉ ልጆች ናቸው እንግዲህ ተሳቸው ብዙ እንጠብቃለና እንግዲህ ደስታቸውን በኮሜንት ግለጹላቸው። መብሩክ ብያለሁኝ። ለዚህ ቻናል እንግዲህ አዲስ ተሆናችሁ ላይክ እንዲሁም ሰብስክራይብ እያደረጋችሁ ቪዲዮ ተተመቻችሁ ደግሞ እንዲሁም ሼር እያደረጋችሁ አበረታቱ። ሙላለሁ ውድ ሀገሬ ልጆች፣ የዛሬው ቪዲዮ ይሄንን ይመስላል። ስለነበረን ቆይታ እጅግ በጣም አመሰግናለሁኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።